ከዚህ በፊት ጃፖኒ ለብሽ ታቶ አድርጌ ሁሉ ገብቻ አውቃለሁ። መች ጠየቀኝ? ምነው ነው የነጠላዊ ጊዜ ጠየቀኝ። ነጠላ ምስሎኝ ነበር። ታቶ ነው እንዴ? እኔ ለ እኔ ምኑን እወደዋ ኦርቶዶክሶች ምኑን ነው እወደዋለሁ መሰለህ? ወደ ቤተ ክርስቲያን ሲሄዱ አለባበሳቸው በጣም እኔ ራሴ የምቀበለው ነው። በጣም እደግፈዋለሁ። እኛም ጋር አሁን ዶክተር እንዳለው ቢመጣ ደስተኛ ነኝ። ገብተዋል እኔ ግን አሁን ኦርቶዶክስ ነኝ ታዲያ አንተ ግን ነው ያናደደ ብዬ ነው አና አላናደደኝም እኮ ጥያቄ ነው የጠየኩህ ፕሮቴስታንት የነበሩ ወይ ሌላ አይደለም አደለማ ጥያቄ ሲጠየቅ ይኸው ምን ጥያቄ ነው ነጠላ ለምን ለበስክ ብሎ ጥያቄ አለኝ ነጠላ ለምን ለበስክ አላልኩም ነጠላ ሳታረቅ ስለ ኦርቶዶክስ ስታወራ ወይም አንድ ነገር አዳምጣ ዶክተር እዛ ጋር ሸሚዝ ለብሶ አይደለም፣ ዶክተር መሆኑን የሚገልጥ ከላይ ጋውን ለብሷል። ኦርቶዶክሳውያን መዝሙራቸው ሲዘመር ነጠላ ይለብሳሉ። አግባብና ስርዓት፣ ወግ ልማድ አላቸው። የራሳቸው ቀኖና አላቸው። መዝሙራቸውን ወደ አለባበሳቸውን እጠላለው ካልክ አይቻልም። ተመናቅሮ መዝሙራቸውን መዘመር ዲስግሬስ ዲስርስፔክት ማድረግ ነው። ስለዚህ በአግባቡ አክብሬ መዝሙራቸውን እስከወደድኩት አለባበሳቸውንም ደግሞ እንደዛው አከብራለሁ ማለት ነው። እነሱም እኔ ስለ እኔ ነው እኮ ያወራሁት እኮ እኮ ስለ አንተ ማስመሰል ነው። አልተቀበልክም እያለ ነው ኢብሮ ኢብሮ ያለውን ነው ኢብሮ መብቱ እኮ ነው ታዲያ ማለት እኔ ስለ እኔ እኮ ተቀበል። እሺ፣ አይ በቃ እኔ እኮ ተመለሰ። አንተ ደግሞ የምትመልሰው መልስ ሳሳጣ ወደ ይብሮ ለምን ትሄዳለህ? ይብሮ ምን ጥያቄ ግልጽ ነው። እኔ አንተን ብቻ ሳይሆን እኔ አገባኝም አገባኝም። አንድ ነገር አዳምጠኝ። ሌላ ነጠላ የለበሰው ሰው ካየ ሂድና ጠይቀው። ሁለተኛ ፕሮቴስታንቶች ነጠላ ለብሰው ለነሱ ፋሲካ ሲያከብሩ ገና ሲለብሱ፣ ነጭ ልብስ ለብሳችሁኑ ተብሎ ይህንን ነጠላ ለብሰው አይደል የሚሄዱት? አዎ፣ ሌላ ነጠላ ነው አይደለም። ነጭ ልብስ የኦርቶዶክስ ነው እንዴ? የኦርቶዶክስ ነው ነጭ ልብስ። ለምን አትሰማኝም? ምንድን ነው የምታወራው? እኔ ነጭ ልብስ የኦርቶዶክስ ነው የጴንጤ ነው አልኩ እንዴ ኦርቶዶክሳዊያን? ወንድ ይሁን ሴት ይሁን ሲዘምሩ ነጠላ ከላይ አድርገው ይዘምራሉ፣ ያመልካሉ። ይሄ ደግሞ የራሳቸው የሆነ ቀኖናቸው ላይ፣ ዶግማቸው ላይ ያለ ነው። ስለዚህ የእነሱን ዝማሬ ሲዘምር በጃፖን አልዘምርም ለለብሳለው። አሀ እንደዛ ከሆነ ተቀብያሉ። ጌም ስትጫወት አርገዋል ብዬ ነው

የምር ግን የምር እኛ ቤተ ክርስቲያን እንዲመጣ ከምፈልገው ካልቸር አንዱ ይሄ ነው። እንዴት ያምራል አሁን ሶፎንያስን ዩት እንዴት ያምራል። እስቲ ዶክተር ግን ቅድም ዶክተር ግን ቅድም የሆነ ቤት ላይ አግኝቼው ስለአንተ፣ ስለ ትዳር ማግባት ሲጨነቅ ነበር በጣም አስቦ ስለ እኔ ስለ እኔ እዚህ ማውራት ትችላላችሁ። ከጀርባ ሄዳችሁ ማውራት ትችላላችሁ። ኦሬዲ ከፊት ያለ ሰው ከኋላ ሊወራበት ግዴታ ነው። እኔ የደረስኩበት ስደርሱ ደግሞ አዳምጥ አዳምጥ። የትኛውም እናንተም ብቻ ሌላ የሚያወራም አለ ከእኔ ጀርባ። እኔ ጋር ስታወሩ እዚህም ምን አልከለከልኩ። ሀሜትም ሄዶ ማውራት ይቻላል። ኦሬዲ ከጀርባዬ ናቸው ማለት ነው፣ ከኔ ኋላ የሚያወሩ ሰዎች ስለዚህ እኔ የደረስኩበት ስትደርሱ፣ እኔ አሁን ስለ ሰው አውርቼ አላቅም። ሶሻል ሚዲያ ከመጣው የሰው ስም አንስቼ የማቅ ከሆነ ለሰደቡ መልስ ሰጥቼ የማቅ ከሆነ አረኔ እንዲነ ብዬ ስለ ራሴ አብራርቼ የማቅ ከሆነ ቪዲዮ ማስረጃ አምጡ፣ ወይም ደግሞ አምጡ፣ አለቀ። እኔ እንደውም ሰው እኔ ተባረክ ሲለኝ ነው የሚደብረ። እኔ ሲያሙኝ ሲቦጭቆኝ፣ በቃ የሰው አይምሮ ውስጥ የቤት ኪራይ ሳይከፍል እኮ የምኖር እኔ ነኝ። ሀያ አራት ሰዓት በላ ጠጣ፣ ወጣ በቃ ይሄ በቃ ስለዚህ እኔ ምንም ሳልሆን ምንም ያልሰራሁትን ሰውዬ ሳምበደ ያደርጋችሁኝ ምን ላድርግ ስለዚህ እንትኑ እና ስልሳ ስድስት ነው የምትቀበለው የእግዚአብሔር ቃል ስልሳ ስድስቱ መጽሐፍ የእግዚአብሔር እስትንፋስ ያለባቸው እነርሱ ብቻ ናቸው ብለሃል እና ማነው የሰጠህ ስልሳ ስድስት ብሎ ገባኝ እኮ አንተ ባነሳኸው ለመዳኒያችን የጎደለ አለ ብለህ ታምናለህ አንተ ሰባ ይሁንልህ አሁን ወንድምህ እሺ አሁን ምን አልክ? ጥያቄ ብቻ ስለ ገድል ነው መስሎታል መሰለኝ። ስለ ገድል ነው እሱ እና ደርሳናት አይደለም እየተወያየን ነው ነው ዳዊት አውቃለሁ፣ እየሰማሁህ እኮ ነው እሺ ካወቅ፣ ወንድማችን ማርያ ናት። አሁን ጥያቄው ግልጽ ነው። ስልሳ ስድስቱ መጽሐፍ ቅዱስ የእግዚአብሔር ቃል ስልሳ ስድስት ብቻ ነው ብሎ የሰጠ ማነው ነው ጥያቄው። እኔ ለመዳኔ ይሄ እንደውም በዝቶብኛል አይደል? ቀንሰው ገባ ወንጌል ቢኖርበት ቢኖርበት ጊዜ ቢኖርበት ዮሐንስ ወንጌል እንኳን ይበቃኛል። ቢኖርበት ስለዚህ ሌሎቹን አሁን ዮሐንስ ወንጌልን ብቻ ይዘ ክርስቲያን መቀጠል ይችላል። ሌሎችን ነው እንደዛ ማለት ያለው ለመዳን ለመዳን ነው ዮሐንስ ወንጌል እንኳን ሰምተህ ክርስቶስን አምነ የመጽሐፍ ቅዱስ የሚናገሩን ሀሳብ አምነ፣ አትንካ፣ አትንቀስ፣ ኃጣትን አታድርግ የምለውን ነገር አምኚ እግዚአብሔር ቢያምን ይሄ ራሱ በቂ ይሆናል ግን ስልሳ ስድስቱ ሁሉን እግዚአብሔር አሁን ወንድማችን እንደ ፖለቲክሱን ቆይ ቆይ ቆይ ያው መጀመሪያ አስተዋውቆ ስለገባ ፖለቲካ አይደለም እኔ የማወራው ካም ዳውን አሁን ወንድማችን እያለ ያለው እየሰማችሁ እታችን የምትሰሙ ክርስቲያን ወንድሞች እና እህቶች አረ ችግር የለውም እኔ ዮሐንስ ወንጌልን ብቻ ራሱ ብቀበል ጣጣ የለውም ለመዳኔ በቂ ነው ሌሎቹ መጻሕፍት ባልቀበል እያለ ነውና አሁን አያስፈልገኝም እያልኳለሁ እሺ አሁን የእኔ ጥያቄ ስለዚህ አያስፈልገኝም ካልክ ለምሳሌ ለምሳሌ መጽሐፈ ባሩክን ለምን እንደማትቀበለው? አዎ እሱ ጋ ነህ። ለምን እንደማትቀበለው መጽሐፈ ባሩክ? እስካሁን እግዚአብሔርም ደግፎት እውቅናም አግኝቶ በአለም አለም ዙሪያ ተቀባይነት ስላላገኘ። እሺ በአለም አቀፍ ዙሪያ ስትል እስኪ ማማ ጋ ለምሳሌ ካቶሊኮች፣ ቆይ ስማኝ፣ ካቶሊኮች ይቀበሉታል፣ ኢስተርን ኦርቶዶክሶች ይቀበሉታል፣ ኦሪየንታል ኦርቶዶክሶች ይቀበሉታል። ማነው የማይቀበለው? ዶክትሪን እሱ በዶክትሪን እናንተ ባይዘወይ ካቶሊክና ኦርቶዶክስ ሰውየው እና ቸርች እና አጥምተና በቃ ሌላ ጊዜ አድርግልኝ ስላለ ድርድር አደረገው። ቀንሱልኝ አላለም። እንዲህ ይቻላል እንዴ? ፈት መጽሐፍ ቅዱስ ስለ ክርስቶስ ኢየሱስ አታውቅም። ላስረዳ መጽሐፍ ቅዱስ ክፈት እኮ መጽሐፍ ቅዱስ ክፈት። ይኸውልህ አንድ ልጅ ምን አለ መሰለ ዳድ ኮፈት መጽሐፍ ቅዱስ እናውራ ሲባል ቆይ አዳም ተይ። አንድ ልጅ አለ በዚህ ፕላትፎርም፣ ሁሌ ኢየሱስ ላይ ነው ማውራት የምፈልገው፣ ኢየሱስ ኢየሱስ ኢየሱስ ኢየሱስ የሚል ልጅ ችግር የለውም አለው የኔ ጓደኛ ፈለጋት ናት። ይኸው እስኪ ስላሴ ላይ እናውራ ሲለው እኔ ስላሴ ምን ይሰራልኛል? ኢየሱስ ላይ እናወራለን? ልክ እንደዚህ ሉተር ግራ ተጋብቶ መዳን የሚችል የሚመስለው አሁን እናመር እንቅጥቅጡ ስንክዶ ልጁን ብቻ አቀበላለ ያለ ሰው እያለ እኔ

ከታወደ መንፈስ ቅዱስ ጸልያችሁ ታውቃላችሁ? እስኪ ወደ መንፈስ ቅዱስ ምን ብላችሁ ነው እንሰል ወይስ በጌታ ኢየሱስ ክርስቶስ? አሁን ለምሳሌ ሰው ካዘነ መንፈስ ቅዱስ አጽና፣ አጽናኙ መንፈስ ቅዱስ ሆይ ባክህና አጽናናኝ ብለን እንጸልያለን። አንድ ኤግዛምፕል ለመንፈስ ቅዱስ ላይ እስኪ የጸሎት ወይንም ደግሞ የሆነ ክሪድ ወይ ሳምቲንግ ኤልስ ካላችሁ ለምሳሌ እኛ እኛ ወደ አብ፣ ወደ ወልድ፣ ወደ መንፈስ ቅዱስ የምናደርገውን ጸሎት እሰግድ ለአብ፣ እሰግድ ለወልድ፣ እሰግድ ለመንፈስ ቅዱስ አህተ ስግደተ ብለን እናገራለን። ለአብ፣ ለወልድ፣ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ ብለን በዘወትር የጸሎት መጽሐፋችን ላይ አለ። ይሄ ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል እያለን አለ አህዱ አብ ቅዱስ አህዱ ወልድ ቅዱስ አህዱ ሁት መንፈስ ቅዱስ። አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ቅዱስ ነው። ሶላ ስክሪፕቸራ ሲባል ኮ አሁን ለምሳሌ ቆሮንቶስ ላይ ያለው ሰው ይለዋል የእግዚአብሔርን ፍቅር የአብን ፍቅር የመንፈስ ቅዱስን ቆይ አታቋርጠኛ፣ ልጠይቅ ልመልስ። አሁን የኔ ሃይማኖት ከአንቺ ሃይማኖት ይበልጣል፣ ፉክክር ካልሆነ በስተቀር እኛ መጽሐፍ ቅዱስን ገልጠን ስለምናነብ መጽሐፍ ቅዱስ ላይ ቆይ፣ ልንገር፣ መጽሐፍ ቅዱስ ላይ ደ ላቭ ኦፍ ጋድ ደ ኮሚኒየን ኦፍ ደ ሆሊ ስፒሪት ን ደ ግሬስ ኦፍ ክራይስት የሚለውን ቆሮንቶስን ሳናላምጥ ነው የምንውጠው ብሏል። ሀሳቤን ላቅርብ፣ ከሊዱ ጋር እንጨርስ ሊዱ የስላሴ መዝሙር እስኪ ንገርኝ። እስኪ በፕሮቴስታንት አምስት የስላሴ መዝሙር ትቀሽልኝ። እስኪ አምስት ለስላሴ የተዘመረ የዳንኤል አምደ ሚካኤል ለስላሴ የተዘመረ አለ። ሲስ አውጣለት፣ አምስት የመስከረም አለ። አሁን በቅርብ እራሱ አይደለ የስላሴ አለ። ከዛ ደግሞ ማወቅ ያለብህ ነገር መንፈስ ቅዱስ ተብሎ ለስላሴ የተዘመረ ሲስ፣ ሚውት ላይ ነህ ሚዩትንንሳስላሴ የተዘመረ አምስት መዝሙር እግዚአብሔር ሰጠን። እግዚአብሔር ወልድ ራሱን ሰጠን። መንፈስ ቅዱስ የማን መዝሙር ነው? አለሙ ማን ነበር የሚባለው? የተስፋ ጋቢሶ ያለ ነው ፕሮቴስታንት በታሪክ ውስጥ ኦን ውስጥ አምስት መቶ አመት ሆኖታል። አምስት የስላሴ መዝሙር ነው ባይ ዘ ዌይ ልደት ነው ማለት ነው። ስለ መንፈስ ቅዱስ ለብቻው መዝሙር ካለ፣ ስለ ኢየሱስ ለብቻው መዝሙር ካለ፣ አብ ብለን ከዘመርን እ አንድ ላይም በህብረት ማድረግ አደለን? አብን ወልድን መንፈስ ቅዱስን አትነጣጥሉ። ለስላሴ በሶስት አካል ለተገለጠው ለአንዱ አምላክ የዘመራችሁትን መዝሙር በዚህ አምስት መቶ አመት ውስጥ አምስት አሳዩኝ፣ አምስት መዝሙር

እሱ ይኸው ሰርች ያደረኩት በእውነት ያደረኩት ነው። ያመጣልህ እንደ አንድ የቤተ ክርስቲያን መዝሙር ነው እየመጣ አለ ዩቲዩቡ። በጣም አይደለም እንደ እሺ ኤኒዌይ ሲ አደከለኝ ነው ማለት ነው። ሲ ላኩልኝ። ማነው ያስወረዳቸው? ሰለሞን አይደል? ማነው ያስወረዳቸው? ለማታ ለማታ ጊዜ ስጠኝ። አምስት የፕሮቴስታንት መዝሙሮች ይዤ ነው የስላሴ መዝሙር፣ ስላሴ ላይ የተዘመሩ አምስት መዝሙሮች። አዎ ስላሴ ላይ እኔ እኮ ስማቸውን ነው እኮ እንትን ያላልኩት እንጂ እኮ ስላሴ ላይ ዳው ሁለት ነው፣ ሶስት እኮ አለ አምስት ስላሴ መዝሙር